የተከበራቸው አድማጮቻችን ባለፈው ሳምንት በነበረው የመጽሐፍ ተጓዳ ፕሮግራም ቆይታችን ደንባራዎቹ መገናኛ ብዙሀን በሚል ርዕስ መጽሐፍ ከጻፉልን ከዶክተር ጀማል ጋር ቆይታ አድርገን ነበር። መጽሐፉን በተመለከተ ከባህል አንጻር፣ ከስነ ጽሁፍ አንጻር እና ደግሞ ከጋዜጠኞች አንጻር ሶስት ምሁራን የራሳቸውን አስተያየት አቅርበዋል። የጋዜጠኛ ሆኖ ሙያው ላይ መስራትና ከዛ በኋላ ደግሞ የጋዜጠኝነት የትምህርት ክፍል መምህር ሆኖ መስራት ያላቸው ተመጋጋቢነት፣ ጋዜጠኝነትን ሰርትኸው በውስጡ አልፈህበት ከዚያ በኋላ ደግሞ እሱን ማስተማር፣ ከዚህ የበለጠ ትልቅ ነገር የለም። ጋዜጠኛ ትሆናለ ተብዬ ነው ጋዜጠኛ ሆንኩት። እና እንዴት መሆኔ እንዳወቁት አላቅም። ምክንያቱም አንዳንድ ጊዜ እንደዛ ሲያደርጉህ ተደናግረህም ተደናብረህም ልትወጣ ትችላለህ። ቴዎሪዎቹ የሚፈጠሩ ሰዎች እኮ መጀመሪያ ቴዎሪ ያለ የሚሰሩት ቲዮሪ የሚባለው ነገር መጀመሪያ ሊኖር አይችልም። መጀመሪያ የሚኖረ ተግባር ነው። ሌላው ችግር አሁን የመንግስት ተቋማት እኮ ሚዲያ እየተቆጣጠሩ ነው ያሉት። እኔ ትልቁ ችግር አሁን ስፖንሰርና አውት ሶርስ በሚባል ተቋሞቹ ራሳቸው ሚዲያ የሆኑ ነው ያሉት። ስለዚህ መገናኛ ብዙሃንን ከተቋቋሙበት ዓላማ ውጭ ስራ ላይ እየዋልን ነው ያለ ነው ኢትዮጵያ ውስጥ። የዚህ ቆይታችን ሁለተኛውን ክፍል ደግሞ በዛሬው ቆይታችን ወደ እናንተ የምናደርስ ነው የሚሆነው። ቀሪ ሀሳቦችን በተመለከተ ውይይት እያደረግን ቆይታ እናድርጋለን። አብራችሁን ቆዩ መጽሐፎትንም ሰነብ እንደ ማሳያ ጥናትም ሰዎች ሪፈር እንዲያደርጓቸው ሂደው እንዲመለከቷቸው የጠቆሟቸው ጥናቶች አሉ መጽሐፍ ውስጥና፣ እንግዲህ መገናኛ ብዙኃን ለህዝብ ነው የቆሙት ወይም ደግሞ ጥብቅናቸው ለህዝብ ነውና ህዝብን እያገለገሉ አይደለም ለሚለው ማሳያ የተሰሩ ጥናቶች ቀደም ሲል እርስዎም እየነገሩ ነበር። ምናልባት እንዲያነሱልኝ የምፈልገው እነዛ ጥናቶች በትክክል የትክክለኛው ህዝብ ጋር በደንብ የተሰሩ ጥናቶች ናቸው ወይስ ከኤሊቱ የተሰበሰቡ ጥናቶች ናቸው? ቀደም ሲል ያነሳሁት ሀሳብ አለ። አሁን እኛ አገር ላይ ያለው የኤሊቱ ወይም ደግሞ ምሁራን የምንለውም የማህበረሰቡን አጠቃላይ የፍላጎትናንትን አይነት ሳይሆን የፖለቲካዊ ስርዓታችንም ትንሽ ወደ ራስ ወዳድነትም የቀረበ ስለሆነ እኔም ሚዛናዊ ነው ብዬ አላስብም ና ምናልባት መገናኛ ብዙሀንንም በደንብ በትክክለኛ አቋማቸውን ለመተቸት ትክክለኛው ህዝብ ጋዶ ትክክለኛ ጥናትን በደንብ መሰብሰብ ያስፈልጋል ብዬ ያስባል። አሁን ኢሊቱ መገናኛ ብዙሀንን አስመልክቶ የሚላቸው ሀሳቦች አሉ። የምንመለከታቸው እንዲህ አይደለም፣ እንዲህ አይደለም የምንል ይሃ ደግሞ እርሶም ቀደም ሲል አንስተውታል። መገናኛ ብዙሀንን በተቃርኖ ብቻ የመናገር ነገር አለ ብለዋል። ይሃ ደግሞ በጣም እየጎላ እየጎላ መጥቷል። አሁን አይተወት ከሆነ ማህበራዊ ሚዲያውንም እንዲሁ እንደ አንድ ሀይል ሆኖ እየጠቀመው ነውና። መገናኛ ብዙሀን በዚህ መንገድ ዝም ብሎ ምንም አዎንታዊ ነገር የሌላቸው አይነት ነገር አድርጎ መስደብ ብቻ ከሆነ ካልተደገፉ ወደፊትም የኢትዮጵያውያን የሚዲያ አልባም ሊሆኑ ይችላሉ ብዬ እሰጋለሁኝ። እና እኒያ ጥናቶች ምን ያህል ከህዝቡ የተሰበሰቡ ናቸው ብላ ያስባሉ ወይስ እንዲሁ ከኢሊቱ የተሰበሰቡ ኢሊቱ የሚያንጸባርቃቸው ሀሳቦች ናቸው ወይ? እንግዲህ ጥናት ሲካሄድ ሁለት አይነት ማለት፣ አሁን አንተ ከገለጽከው አይነት በሁለት መንገድ ነው ከኢሊት የምሰበስበዋለ፣ ልሂቃን ከሊቃን አስተያየት የምሰበስብበት መንገድ አለ። ለምሳሌ ስለ ሚዲያ ለጤና ወይም ለትምህርት ወይም ለግብርና ያለውን ጥቅም ማጠና ቢሆን እኔ ከሙያ አንጻር ባለሙያ አስፈልገኛል እዚህ ላይ። በሌላ መንገድ ደግሞ ከህብረተሰቡ ደግሞ የምሰበስበው መረጃ አለ። ህብረተሰቡ ጋር በቀጥታ ከእነሱ ጋር የሚገናኝ ነገር ስለ ከዛ መገናኛ ብዙሀን የሚፈልጉትን ነገር በሚመለከት ሳጠና ከእነሱ የምጠይቀው አለ። ዝሮ ዝሮ ጥናት ስታካሄድ እያንዳንዱ የየራሱ ድርሻ አለው። ኤሊቱም የሚያስፈልግበት አለ ወይም ደግሞ ልሂቃን የሚላቸው የሚፈልግ መረጃ አለ፣ ከህብረተሰቡ የሚፈልግ መረጃ አለ። ስለዚህ ከሁለቱም ነው የሚወስድ መረጃው ከዛም በላይ ደግሞ የተጻፈው ራሱ የተነበበው የተሰራጨው ነገር አለ አይደለም። ዶክመንቱ ወይም ደግሞ ተጽፎ የተነበበው ዜና ሊሆን ይችላል፣ በጽሑፍ የተቀመጠው በጋዜጣ ላይ ይታተመው። እሱም ራሱ ሌላ አንድ አርካይቦች አሉ እነዛ የመረጃ ምንጮ ናቸው። ከሁሉም አቅጣጫ መሆን ያለበት ዞሮ ዞሮ ግን ቅድም ያለው የፖለቲካው ተጽዕኖ ግራና ቀኝ የመጎተቱ ነገር እንደተጠበቀ ሆኖ ከራሱ ከሳይንሱ ከጋዜጠኝነት ሳይንስ የምትረዳው የምታውቀው ነገር አለ። በምን መንገድ ነው ማገልገል ያለበት? ለምሳሌ የልማት ጋዜጠኝነት እከተላለሁ ብሎ መንግስት፣ መስመሬ ነው ብሎ ይሄም መንገድ ነው የምከተለው፣ በዚህ መንገድ መስራት አለባቸው ብሎ ከመጣ በዛ በኩል ራሱን የቻለ ሳይንስ አለ፣ እንዴት አድርጎ መስራት እንዳለባቸው። ከዛ አንፃር ታየዋለህ ማለት ነው። ከዛ አንፃር ስመዝኖ ነው ምን ሆኖ የምታገኘው? ለአንድ ጽንፍ ሲያገለግል የምታገኘው እና ሚዲያዎች እኮ ለህብረተሰቡ በትክክል እንዲያገለግሉ ከፈለግን ሚዲያዎች ላይ ያሉትን ጠንካራ ጎኖች ማስቀመጥ አለብን፣ ደካማ ጎናቸውንም ማምጣት መቻል አለብን። ጠንካራ ጎኖቹ አብዛኛው ቅድም መሰለኝ እስከ ገበሬው ደርሶ ለምሳሌ አሚኮ፣ ኢትዮጵያ ቴሌቪዥንም ኢትዮጵያ ሬዲዮም ህብረተሰቡን ከጥንት ጀምሮ መረጃ ባይሰጥ የአሁኑ ያህል ጤና፣ የአሁኑ ያህል እውገት፣ የአሁኑ ያህል አይኖረንም። ምንም ጥያቄ ያለውም ይሄ በዚህ ላይ ምንም ድርድር የለውም። ግን ከዚህ በላይ ግን ሊሰሩ ይችሉ ነበር ነው። ከዚህ በላይ መሄድ እንችል ነበር። ከዚህ በላይ መሄድ እንዳንችል ያደረገን ነገር ምንድን ነው ካል ሚዲያዎቹ በነገራችን ላይ መደናበሩ በሁለት መንገድ ነው። አንደኛው ባለቤቱ ባለመፍቀዱና በተጽዕኖ የሚመጣ ነገር አለ። ሁለተኛ ደግሞ እኛ ራሳችን ጋዜጠኞች ራሳቸው የሙያውን ስነ ምግባር በትክክል ባለመጠበቅ፣ የሙያውን ብቃት እውቀት ማነስ፣ የብቃት ማነስ እዛ ላይ የሚታዩ ክፍተቶች አሉ። እነዚህ ሁለቱ ሲደመሩ ችግሩን የበለጠ ያጎሉታል ማለት ነው። ከመንግስት አንጻር ደግሞ ስናይ መንግስት መንግስት እያሉ መውቀስ ብቻ ሳይሆን፣ ለምሳሌ ኃላፊዎች፣ ባለስልጣኖች ሚዲያውን ይፈልጉታል፣ እንዲዘገብላቸው ይፈልጋሉ። ስራቸውን መዘገብ አለበት። ግን ያ ተመዝኑ የዜና መመዘኛዎች አሉ። ያው እንግዲህ አንተም እኔም እንደምናውቀው የዜና እሴት የምንላቸው ነገሮች አሉ። ያን የዜና መመዘኛ የማያሟላው ነገር እንዲዘገብ ሊፈልጉ ይችላሉ። አንዱ ትልቁ ችግር ሚዲያዎቹን ስብሰባ ስለተካሄደ የሆነ ወርክሾፕ ነገር ስለተደረገ ዜና ሊመስላቸው ይችላል ኃላፊዎች። ጋዜጠኞች ግን ከሙያቸው አንጻር ኤዲተሮቹ የናንተ አርታኢዎቹ ኃላፊዎቹ ያ ነገር መጥቶ እኔ ስብሰባ ተካሄደ የሚባል ዜና መስማት አልፈልግም፣ አንተም አትፈልግም እና ዜን ምን ይጠበስ የሚባል ነገር አለ በጋዜጠኝነት ወይም ደግሞ ዜን ት ይባላል እና ምን ስብሰባ ተካሄደ ወይም ደግሞ ህብረተሰቡ መተባበር አለበት ተባለ። እንግዲህ ህብረተሰቡ ተባብሮ መስራት አለበት ተባለ። አሁን ይህን ዛሬ ነው እንዲህ አዲስ የተገለጸለት ህብረተሰቡ? የዛሬ አስር ዓመት ተባብሮ መስራት አልነበረበትም? አምናስ? ከአምና በፊትስ? የዛሬ ስድስት ህብረተሰቡ መተባበር አልነበረበትም? ዜና ያልሆኑ ዜና ያልሆኑ ዜናዎች ዜና ይሆናሉ። ይሄንን ማን ነው መታገል ያለበት? ይህን ማስቀረት ያለበት ማን ነው? ጋዜጠኛው፣ አርታኢው፣ ኤዲቶሪያሉ፣ ኃላፊዎቹ ይህን ማድረግ አለባቸው። ይዘገብልን የሚለው ሰው ግን አንደኛ ነገር አስለምደናቸዋል። አሁን ኦሮሞስ አሁን በአሁኑ ውስጥ ባህል ሁኗል፣ ባህል ሁኗል የዚ አይነት ዘገባ እና ኖ ብትል ኃላፊው ራሱ ዩዛ ይቅር ይለዋል። ማስረዳት ያስፈልጋል። አሁን ይሄ ካልሆነ ግን የአየር ጊዜውን የምንሞላው በምንድን ነው በአሉ በአሉ በሚል ነው የሚሰበሰበው። ዛት ኖትን ስ ዜና እኮ አይደለም። አክቹዋሊ አብዛኛው ዜና አይደለም። ስታራግፈው ዜና ታጣበታለ። ምክንያቱ ዜና ስለ ድርጊት ነው፣ ስለተከናወነ ነገር ነው። ከዚህ አንጻር ከጋዜጠኞች ብዙ ይጠ ቀጥሎ ለሚከናወነው ክዋኔ ስብሰባው መሰረታዊ አይደለም። ሊሆነ ስብሰባው መሰረታዊ ነው። እኔ ግን የሚቀጥለው ክንዋኔ እንዳለ እንዲነግረኝ ሳይሆን ህብዙ ጉን ይፈልገው ይፈልገው የተሰራውን ነገር ይፈልገው ወይም ፕሮጀክቱ በጣም ትልቅ ሆኖ ለምሳሌ በጣም ትልቅ ፕሮጀክት ሆነ። ለምሳሌ አንዳንዶቹ የመሰረት ድንጋይ ተጣለ መዘገብ የለበትም የሚሉ አሉ። ግን የመሰረት ድንጋይ መጣሉ ለቀጣዩ ክዋኔ እኮ መሰረት ነው። ለሚሰራው አካል ነው። ለእኔ ግን አይደለም ድንጋይ ተጣለ ብትለኝ እና ይጣላ በዘመናዊ ኢህአዴግ ስንት ምስር ድንጋይ ተጣለው? ግን ተጥሎ ነው የቀረው በእርግጥም ተጥሏል። ልክ ነህ። ተጥሏል፣ ተጥሏል። ተጥሎ ቀርቷል ማለት ነው። ደግሞ መሰለህ ለምሳሌ ያ መሰረት ድንጋይ ለምሳሌ ተጣለው እዚህ አካባቢ በእናንተ ጀርባ ሆነ ሳ በዚህ በስቱዲዮ ጀርባ ያሉ ሰዎች የመጠጥ ውሃ ጥረት ካለባቸው እሱን በኤፍኤም ወይም ደግሞ በሎካል ሚዲያ ትዘግበዋለህ እንጂ ይህንን አሁን ለኢትዮጵያ ሕዝብ የመሰረት ድንጋይ ትጣለበት ትናገራለህ ዜና አይደለም። ለነዚ አካባቢ ሰዎች ግን ዜና ነው። በነገራችን ላይ ያን ኢንፎርሜሽን በሎካል ሚዲያ እንዘግበዋለን፣ ኅብረተሰቡ ከዛ ላይ ይከታተላል። ሚዲያው ምን ማድረግ አለበት? ድንጋዩን ጣለ ብሎ እሱን ጥሎት ይቀራል። አሁን ችግሩ እኮ እዛ ላይ ነው ከአንድ ወር በኋላ በቃ በተገባው መሰረት ከስድስት ወር በኋላ ሄደ ቸክ ማድረግ አለብህ። መሰረት ድጋው ተጥሏል፣ ግን እስካሁን ምንም እንቅስቃሴ የለም ብለህ መዘግብ መቻል አለብህ። አንዘግብም አንዘግብም፣ ሂደን ሰው እነሱን አንጠይቃቸውም። አይ በጀት መድበናል እንደገና አንድ ወር ጠይቀናል ኮንትራክተር እንትን ብለናል የዛሬ ምናምን እንጀምራለን ካሉ በዛ ጊዜ መሄድ አለብህ። በዘመንኛው አባባል አትፋታቸውም። እኛ ግን ያን የዘገብን እና ምን ሆነ ደረቅ ተስፋ ኮ ነው እና ህዝብ ደግሞ በዛ በጣም ይሰላቻል። እና ከዚህ አንጻር ነው እንጂ መቶ ፐርሰንት አይዘገብ ማለት አይደለም። ሎካሊ ሊዘገብ ይችላል፣ ግን ክትትል ማድረግ መዘገብ አለብና እንዲያነሱልኝ የምፈልገው የመገናኛ ብዙኃን ግንዛቤው ኖሯቸው አቅማቸውም ጎልብቶ ጥሩ ስራ እንዲሰሩ ከከፍተኛ ትምህርት ተቋማትም ያለው ስራም አጋዥ መሆን አለበት ብዬ አስባለሁ። እንደዚሁም ስራ ተትምህርቱም ራሱን የቻለ አስተዋጽኦ መኖር አለበት። ዜና የሚያመርቱትም ፕሮግራም የሚያመርቱትም ጋዜጠኞች ወጡት ከከፍተኛ ትምህርት ተቋማት ነው የትምህርቱን ወስዶ ብዬ አስባለሁ። እዛ ያለው የትምህርት ስብራት ምናልባት የሚዲያዎችም ስራቸውን በደንብ ለይተው ወጥ በሆነ መንገድ ሙያዊ በሆነ መንገድ እንዲሰሩ ባለማድረጉ ራሱን የቻለ ድርሻ አደው ላይ ያስባሉ። አዎ ትክክል ነው። እሱም ላይ ክፍተት አለ። አንዱ ትልቁ ችግር ያው እዚያ ሀገር ትምህርት የሆነ ቦታ ላይ አንድ ትምህርት ሲጀመር የዲግሪ ግምት ተከፈተ ሲባል አንድ ጊዜ በዘመቻ የመክፈት ነገር አለ እና የኢትዮጵያ ጋዜጠኝነት ምናልባት እዛ ላይ በደንብ አይተዋል ብዬ አስባለሁኝ። መጽሐፍ ላይ እንደተቀመጠው በልምድ ነው የተጀመረው። የጥንቱ የኋላ ብንሄድም የተጀመረው በልምድ ነው። ከልምድ የተነሳው ቲዎሪ የሚባለው ነገር ቅድም እንዳልኩ በኋላ የሚመጣ ነገር ነው። መርህ የሚባለው ነገር በኋላ የሚመጣው እየሰራን እየሰራን ከዛ በኋላ መመሪያ እያዘጋጀን የአሰራር ስርዓት እየዘረጋን እንላለን። ከዚያ አንፃር በሀገሪቱ ውስጥ የተከፈቱት የጋዜጠኝነት ና ኮሚኒኬሽን ትምህርት ክፍሎች ከፍተኛ አስተዋጽኦ አድርገዋል ምክንያቱም አሁን የመገናኛ ብዙሀን ኢንዱስትሪው ኢትዮጵያ ውስጥ በከፍተኛ ደረጃ እየተስፋፋ ና እያደገ ነው ያለው እነዚያ ዩኒቨርሲቲዎች ባያስተምሩ ኖሮ ከፍተኛ የሆነ ክፍተት ነበር የሚፈጠረው ከዚህ አንጻር ያ አስተዋጽኦ ቀላል አይደለም ግን ክፍተቶች ግን አሁንም አሉ በቂ ስቱዲዮ የሌላቸው አሉ። ስቱዲዮ ምንም የሌላቸውም አሉ ላቦች ወይም ደግሞ የኮምፒውተር ክፍሎች ያንን ለማቀነባበር ኤዲት ለማድረግ የሚያግዙ የግዛ እጥረት ያለባቸው አሉ። ሁለተኛ ደግሞ ኢንተርንሽፕ የሚባለው ራይ ራሱ ከፍተኛ ክፍተት አለ። ኢንተርንሽፕ ማለት ሄደው በትምህርት ላይ ያሉ ሂደው የሚለማመዱበት፣ ለምሳሌ እኛ ተማሪዎች እናንተ ጋር ይመጣሉ። አንዳንድ ቦታ ግን ወይ የላቸውም ወይም ደግሞ ሩቅ ነው። እኛም ጋር ለምሳሌ የመጡትም በሳምንት አንድ ቀን ወይ ሁለት ቀን እንደዚህ ነው በእኛ ጋር አሁን ኢንተርንሽፕ እየተሰራ ያለው በሌላው ያለው ግር ያለው ልምድ ግን አንድ ጋዜጠኝነትን የሚማር ተማሪ ነገ ጧት ጋዜጠኛ የሚሆን ሰው ለስድስት ወር ወይ ለአንድ ዓመት ሂዶ ኢንተርንሽፕ መስራት መቻል አለበት። ያ ከሆነ የሚዲያ ኢንዱስትሪውን ያሰራር እና ደግሞ በተግባርም ራሱ እየሰራ ያን ትምህርት ያዳብራል። ይሄ ክፍተት አለ። ዞሮ ዞሮ ግን አሁን ከዚህ ኢንዱስትሪው እድገት ጋር ዩኒቨርሲቲዎቹ ተማሪዎች የሞሉት ክፍተት በጣም ቀላል የሚባል አይደለም። ሁለተኛ ደግሞ ያሁን የግል ጥረት ጉዳይ ነው እንጂ ሰዎች እኮ ዩቲዩብ ላይ እየወጡ ጋዜጠኛነን እያሉ ያሉበት ጊዜ ነው። ስለዚህ ጋዜጠኞቹ የራሳቸውን ኢፈርት ተጨማሪ ማድረግ መቻል አለባቸው። ከግቢ ከመውጣታቸው በፊት መለማመድ መቻል አለባቸው። ለዛ ደግሞ ሞባይል ላይ እኮ አሁን ፕሮግራም ፕሮዲስ ማድረግ ይቻላል። ለመለማመድ የሚያስችል ሶፍትዌሮች አሉ፣ እነሱ መጫን ይቻላል። እና የግል ጥረት ይጠይቃል። ዝሮ ዝሮ ያ ክፍተት አለ። ምንም እሱ ጥያቄ የሚገባ ነገር አይደለም። የተከበራቸው አድማጮቻችን፣ ደንበራዎቹ መገናኛ ብዙሀን የሚለውን መጽሐፋቸውን በተመለከተ ከዶክተር ጀማል ሙሐመድ ጋር ነው ዛሬ ቆይታ እያደረግን ያለ ነው። ላመሰግንዎት የሚገባው ከምሁራን እንደዚህ መፍትሄም የሚያመላክቱ ያሉብንን ችግሮች አሳይቶ ከዛ መውጫ መንገዶችን ደግሞ ማሳየት የሚችሉ መጽሐፍትን ለአንባቢ መድረስ ለሚመለከተው ማድረስ እንደዚህ ኃላፊነት መወጣት ከምሁራን ይጠበቃል ብዬ አምናለሁ እኔ። እና ይህንን መጽሐፍ ስላበረከቱልን እና ብዙዎቹ ወደፊትም እንደ ጥናትም ሊጠቀሙበት የሚችሉ አይነት ነው። በዚህ በተለይ መገናኛ ብዙኃን ላይ ባሉ ለሚነሱ ሀሳቦች እንደ ሪፈረንስም እንደ ማጣቀሻም የሚጠቀሙበትና መፍትሄንም የሚያመላክት ለጋዜጠኞች ደግሞ በደንብ የሚጠቅምና የሚያገለግል ሆኖ ስላገኘሁት በዚህ ላመሰግነዎት፣ ሊመሰገኑ ይገባል። ተማሪዎችን ሲያስተምሩ ሌሎች ሀገራት ላይም ተዘዋውረው ተመልክተዋል። እንደ ምሳሌ የሚጠቅሷቸው ምናልባት ጥሩ ስራ የሚሰሩ ብለው እንደ ማሳያ የሚጠቅሷቸው መገናኛ ብዙሃን ሚዲያዎች ወይም ደግሞ በጋዜጣው ዘርፍም ሊሆኑ ይችላል። እንደዚህ እንደዚህ አይነት ይኖራሉ የሚያነሱልን። አዎ፣ ለምሳሌ ራሱን አሁን አሚኮ ከዚህ በፊት ይሰራቸው የነበሩት የከተሞች መድረክ፣ የአርሶ አደሮች ወግ የሚባሉት ፕሮግራሞች እና በኢቲቪም አሉ ጥሩ ጥሩ ፕሮግራሞች እኮ በየቦታው አሉ። ግን እነዛን ያ አንድ ፕሮግራም ብቻ አይደለም መነሳት ያለበት። አስር ፕሮግራም ካሉ አስር ፕሮግራሞች ጥሩ መሆን አለባቸው። አየህ፣ አስር ፕሮግራሞች ካሉ አስሩም ፕሮግራሞች ከዛ ተጻፈላቸው ተፈለጉበት ዓላማ አንፃር ማሟላትና መምጣት አለባቸው። ያ ሲሆን ያ ምንድን ነው እኛ ፕሮፌሽናል በሆነ መንገድ ከሰራናቸው ጥሩ ፕሮግራሞች ናቸው የሚሆኑት። በአንድ ወቅት ለምሳሌ አንድ ጥናት ለማካሄድ የሆነ መረጃ እየሰበሰብኩ ነበር፣ እና የበኩር ጋዜጣን ለምሳሌ የተወሰነ የአንድ የስድስት ወር ዘገባ ለማየት ሞከርኩኝ፣ ዜናዎቹን እና አርቲክሎቹን። እንግዲህ በኩር የመንግስት ነው አዲስ ዘመን የመንግስት ነው ወይም ጋዜጣ የመንግስት ነው፣ ዝሮ ዝሮ የመንግስት ደጋፊ ነው ተብሎ ነው የሚታሰበው እና ያገኙት መረጃ ግን እጅግ በጣም የሚያስገርም ነገር ነው። ወደ አርባ አምስት ነው አርባ ሰባት ፐርሰንት የሚሆነው ግንባታ ላይ ያሉ ችግሮች፣ የልማት ችግሮች፣ የተለያዩ የሙስና ለምሳሌ እነዚህ ግድቦቹ ያንገረብ ነው ማን የሚባሉት ሌላ ማለ ማን ነው መገጭ ሌላ ማለ የነዛን ችግሮች ሁሉ ተተንትኖ በደንብ የቀረበበት ችግሮችን በደንብ ያሳይበት ይህን አንጠብቅም። ማንም ሰው አይጠብቅም ከመንግስት መገናኛ ብዙሃን ይሄ ማለት ነው። በሌላ መንገድ ያ ነው ዲቨሎመንት ጆርናሊዝም ማለት። የተሰሩ መልካም ስራዎችን በደብ ማሳየት አለብን ሌሎች እንዲማሩበት፣ የተበላሹና የጎደለውን ማሳየት አለብን ሌሎች እንዲማሩበት፣ ያም እንዲስተካከል፣ ያም ችግር እንደገና ደግሞ በሌሎች እንዳይደገም ለማድረግ ግን ይሄ መሆን አሁን ከጠበቁት ውጭ ነው ብያለሁ። ይህን አይነቱን አሰራር ግን በሬዲዮም በቴሌቪዥን ላይ ማምጣት መቻል አለብን። ለምን እኛ ይህች ሀገር ብዙ ችግሮች ያሉባት ናት። ስለዚህ መልካሞቹ ስራዎች በደንብ ማበጎልበት መቻል አለብን፣ ሌሎቹ እንዲያባዙትና እንዲሰሩት፣ ድካሞቹን ደግሞ ማረም መቻል አለብን። አለበለዛ እንለማመዳቸዋለን፣ ችግሮቹ ይቀጥላሉ፣ ሳይፈቱ ይቀራሉ ማለት ነው። እና ሚዲያዎቹ የሚሰሯቸው ይህን መሰል የሚያበረታቱ ስራዎች አሉ። ጥሩ። ሌላው ያለኝ 181 ላይ አስቀመጡት ሀሳብ አለ እና የተቃርኖ አባዚዎች በሚል ማለት ነው እና ሳንበው ሃይማኖታዊ ጉዳይ ላይ ነው ይህን መጣጥፍ የጻፉት። ምናልባት እነዚህን ጉዳዮች አውጥተው ለብቻ ቢሆኑ ኖሮ ብዬ አሰብኩኝ። እኔ እርሶ መጀመሪያ መጽሐፉ ላይ እዚህ ላይ ያስቀመጧቸው መጨረሻ ላይም ያስቀመጡት ሀሳብ ያስቀመጥኳቸው መጣጥፎች አንድም በጋዜጠኝነት ተማሪዎች መጣጥፍ እንዴት እንደሚጻፍ ደግሞ ምን ምን አይነት ጉዳዮችስ ሀሳብ መሆን እንደሚችሉ። ብዙ ጊዜ የሀሳብ እጥረት አለ ይባላል፣ ግን የሀሳብ እጥረት እንደሌለ በማንኛውም ጉዳይ ላይ አስቦና አሳምሮ መጽሐፍ እንደሚቻል እንደ ማሳያም ሊሆኑ ይችላሉ ብዬ ስላሰብኩ ነው ይላሉና፣ ይሄ ግን የሃይማኖታዊም ጉዳይ ስለሆነ ምናልባት ይህ ለብቻው ቢያደርጉት ነው ብዬ እያሰብኩ ምን ይላሉ? እርሱ በሁለት መንገድ ነው መለሰ። አንደኛ ሃይማኖታዊ ጉዳይ እናንተ መዘግባላችሁ። ስለዚህ ደግሞ ህብረተሰብ፣ ህዝብ ማለት ከሃይማኖት ከእምነት ነጻ አይደለም። እምነት የለኝም ሰው የሚለውን ሰው ሃይማኖት አለው፣ የሚያምነው ነገር አለው። አለማመኑ ራሱ እምነት ነው። ከዚ አንጻር እንትን ነው። ሁለተኛ ደግሞ ያንን መጽሐፍም ዲስኮርስ አናሊስ በሚባል የመተቻ ወይም ደግሞ የጥናት መንገድ ነው ያየሁት እና ሚዛናዊ በሆነ መንገድ ነው መጽሐፉን። ለምሳሌ ያን መጽሐፍ ማንበብ እድሉ ቢኖርህ የቀረበው መጣጥፍ ወይም ደግሞ እዚያ ላይ የቀረበው ሂስ ለመጽሐፉ ይሄ በማይገባ መንገድ አይደለም። ሁለተኛ ደግሞ የኔ መጽሐፍ ነው ይሄ የኔ መጽሐፍ ነው። ምናልባት ሶስተኛው ምክንያት ደግሞ እነዚህ በተለያየ የተጻፉ ናቸው። በነገራችን ላይ በተለያየ ጊዜ እኔ የሆነ ነገር ሳስብና የሆነ ትዝብት ሲኖረኝ ወይም የመጽሐፍ መነሳሳት ሲፈጥርብኝ የሆነ ጉዳይ ላይ የተጻፉ ናቸው። ስለዚህ ይሄ ብቻ ሳይሆን ያህል ያስገባዎችም ሌሎችም አሉ። ስለዚህ አንድ ሰው በሚጽፍበት ሰዓት የመጻፊያ መንገዶች ብዙ ናቸው የሚለውን ለማሳየትም አይቲንግ ጠቃሚ ነው። ፍልስፍናም ላይ መጻፍ አለባቸው እምነት ላይ መጻፍ አለባቸው። ምናልባት የኔን ያክል ላይ ጣልቀው ላይ ላይ ጽፉ ይችላሉ። ግን ለመጽሐፍ የሚያስፈልግ ነገር ጋዜጠኝነት መርህ የሚለው ምንድን ነው? የማይጻፍበት ነገር የለም ነው የሚለው አሁን የዚህ የዚህ ማይኩ ለእኔ ቅድም የገዛ ውሃ ዋትኤቨር ለዜና ወይም ደግሞ ለአርቲክል ለመጻፍ የማይሆን ነገር የለም። ግን የምናይበት መንገድ ነው። እንዳውም አንድ የገረመኝን ነገር ልንገርህ። አሁን እዛ ላይ በቀደም ከምረቃው ላይ በዚህ ጉዳይ ላይ ስናነሳ ያው ጋዜጠኞች አንዱ የኛ ጋዜጠኛ ነበር፣ ሐሰን ሐሰን ኡስማን ይባላል። እሱም በረጅም ጊዜ በጋዜጠኝነት አዲስ መላ ላይ የሰራ ነውና እና ለጋዜጠኝነት እንዲህ ይኸውና ይኸውና የተሰራ ነገር ይኸውላችሁ በዚህ መንገድ ስሩ የምንለው ነገር አልነበረንም ስሩ እንላቸኋለን እንዴት እንስራ ሲሉ ጋዜጠኞች እንዴት እንጻፍ ሲሉን ይኸው ይሄ ለምሳሌ በዚህ መንገድ ጽፏል እስኪዩት የምለው ነገር አልነበረንም አሁን ጀማል ሱን ሰጥቶናል አለ እና ለምሳሌ ያቀረብኩት አንዱ ይሄ የሚጎዘጎዝ አሁን ጨፌን ውሰድ ዛሬ አንድ ተጨማሪ ገስላየው ገርሞ ነው አሁን ጨፌን ስታየው የተረጋግጦ እዛ በቃ ደስ ይላል አይደል? ምንም ነገር በምንድን ነው፣ ምንም አይደለም። በእግራችን ደርጠር ምን ሄደው ነገር ነው ደስ ይላል። ግን መቼ ተጀመር ብል ስታስብ ሜይቢ አስር ዓመት አይዶን ነው። ምናልባት እናንተ አርካይቭ ላይ ብንገባ ቴሌቪዥን ላይ እናገኘዋለን፣ የተጀመረበት ጊዜ ዞሮ ዞሮ አስራ አምስት ሀመ ሀመት አይሆነውም በእርግጠኝነት ምን ነግረህ ግን፣ አሁን ኦልሬዲ እሱ ከሌለ ስብሰባዎች አይካሄዱም። ያ ብቻ አይደለም ወደ ጃምቦ ሀውሶች ገብቷል። ያ ብቻ አይደለም እኔ ምን ላይ ሁሉ አይቻለሁኝ፣ ባጃጅ ላይ ሁሉ አይቻለሁኝ። ኦኬ በአንድ በኩል ስናየው ገቢ ያስገኛል፣ የስራ እድል ፈጥሯል። ያው ቫሊው ቼን የሚባል ነገር አለ። የሚያመጡ አሉ፣ ከዛ ቆርጦ የሚያመጡ አሉ፣ ያን የሚሸጡ አሉ፣ የሚያከፋፍሉ አሉ። እንደዚህ አይነት ፈጥሯል። ከስራ አንፃር፣ ከዚህ አንጻር፣ ከገቢ አንጻር ጥሩ ነው። ወጣት ስራ እየሰሩበት ነው። ግን ከዚያ በኋላ ምንድን ነው የሚሆነው? እሱ አንደኛ እዛ አንተክልምኛ አሳዎች እንግዲህ ከባለሙያዎች የሰማሁት የሚራቡት ዳርቻ ላይና ሳሮች ያሉበት ቦታ ላይ ነው። በዚህ ደንገሉ ምን ያለበት ቦታ ላይ ነው። ደንገል አለ፣ ደንገሉ ነው የምንቆርጠው። ፊላም ይባላል እሱ ነው የሚቆረጠው፣ እዛ ላይ ነው የሚራቡት። ያን የመራቢያ ድላችሁ እያጠፋ ነው ያለው። ግን እኛ አንተክልም እንቆርጣለን እንጂ ወይም ያጭላሉ እንጂ ሰዎች አይተክሉም። አንድ ሁለተኛ ከመጣ በኋላ ፖሊሽን ይፈጥራል። ሰብስበን ነው የምናቃጥለው። ና ኢት ቢከምስ ካልቸር፣ ባህል ከሆነ በኋላ አንድን ነገር ማስተካከል በጣም ከባድ ነው። ግን እኛ አሁን ይህን አንዘግበውም አንሰራውም ችግር በማይፈጥርበት መንገድ እንዲሆን አናደርግም እና ዛሬም ተጨማሪ ይኸው መሰለህ። አንድ በዚህ ጃምቦ ሐውስ ምናምን የሆነ ቤት ቁርጡናዊ ያለበት ወረቀት የሚቆራረጡ የለም ሰርግ ላይ የሚጣለው እሱን እሱን ጎዝ አይታያል። ከዚህ ቤት አንተ አንዳንድ ቦታዎች ላይ ነው አለ ይታያላሉ። በቃ አሁን አሁን እየታየ ነው አለ ዩል ሲ አፍተር ፋይቭ ይርስ። በቃ ሁሉም ሰይ ነው የሚያደርገው። ያ ግን ተሰብስቦ ይቃጠላል ወይም ይጣልና ቱቦ ይዘጋል። ምንድን ነው የሚፈጥረው ፖሊሽን ነው የአየር መበከል የሚፈጥረው ስለዚህ ጋዜጠኞች በዚህ መንገድ ማየትንዱ ድርጊቶች ከእያንዳንዱ ስቶሪ አለ ታሪክ አለ በዛ መንገድ እና ኤኒ ዌይስ ያኛውን መጽሐፉ እዚያ ያካተትኩ በምክንያት ቅድም እንደነገርኩ ነው በተለያየ ጊዜ ከጻፍኳቸው መካከል ያስገባሁት ስራ ነው በተለያየ ጊዜ የጻፍኳቸው ናቸው ሲሉ አንዳንዶች እንደውም አሁን ላይ የጊዜ ያለፈባቸው መስሎ ማለት ጊዜ ያለፈባቸው ስል ለምሳሌ አምስቱን ለቆሎ አምስቱን ለውሃ አስር ብር ያለው አይባልም ድሃ። ምናልባት አሁን ይሄ ይሆናል የሚል አስር ሳንቲም ያለው አይባልም ድሃ፣ አምስቱን ለቆሎ አምስቱን ለውሃ ይባል ነበር። አሁን ግን የሚሰራ ምናልባት ለዚህ የሚሆን አስር ብር ነው ብለው የጻፉትም አሉ። ይህም ምናልባት ራሱ የቆየ ይመስለኛል። አሁን አስር ብር የሚሰራ ይመስለኛልአስር ብር አይሰራም። በነገራችን ስቶሪ ስለ አንድ ብር የጻፍኩት ስለ አንድ ብር፣ የአንድ ብር ነገር ነው የጻፍኩት። አንድ ብር በነበረችበት ሰዓት ነው በዛ ሰዓት አስር ብር ይገዛ ነበር፣ ቆሎ ዳቦም ይገዛ ነበር በወቅቱ እና ልክ ነው። እያንዳንዱ ነገር ሲያልፍበት ያው እዛ ላይ ጠቅሼዋለሁ፣ እያለፍበት ይሄዳል፣ ግን ታሪኩ ይቀመጣል። አሁን አንድ ብር ምን ነበረች፣ እንዴት ነበረ፣ ምንጠቀበት የሚለውን ለፈለገ ሰው እዛ ላይ ይገኛል። አሁን ግን ደግሞ የዚህ ጣፈንታ አምስትም አስር ብርም አሁን አስር ብር ነው ከመግዛት አንጻር ሳይሆን ምልህ ከመሰቃየት አንጻር፣ አሁን አሁን እየተሰቃየ ያለ ብር ኢትዮጵያ ውስጥ አስር ብር ነው። መከራውን እያየ ነው ይትለጥፋል በምናምኑ በምኑ እውነት ሆኖ ቆንጆ ቆንጆ ሀሳቦችን ደስ በሚል አጻጻፍ የተጻፉ መጣጥፎች፣ ወጎች ያሉበት መጽሐፍ ነው። ደንባራዎቹ መገናኛ ብዙኃን እንዲያው የመገናኛ ብዙኃን የጋዜጠኝነት ላይ ለበርካታ ዓመታት ትልቅ እውቀት ያለወት መምህርም ስለሆኑ መገናኛ ብዙኃን የሚለው ሁለቱ መጣጥፎች ላይ ትኩረት አደረግኩ እንጂ አድማጮች መጽሐፉን ቢያነቡት በርካታ ነገሮችን ያተርፋሉ ብዬ ነው የማስበው። ፈረንሳዩ ሰቆጤ እጅግ በጣም የገረመኝ መጣጥፍ ነው። እኔ እንደዚሁም ሀበሻና እንግሊዝኛ ምንና ምን ናቸው። እንግሊዝኛ ላይም እርሶ በተለየ ብዙ መጣጥፎችን ስናነብ እንግሊዝኛን እኛ ሀገር ላይ መሞከር እንደ እውቀት ማሳያ ነዌ እያሉ ነበር ብዙዎቹ የሚጽፉት እርስዎ ግን ለምንድን ነው የእንግሊዝኛ ነገራችን ላይ እኛ ሀገር ላይ እንደው መፍትሄ ያልተበጀለት ተማሪዎቻችን እየተቸገሩ ነው። በትምህርት ተቋማት ያሉት መምህራንም እንደዚሁ እንግሊዘኛችን ላይ ደካማ ነን ብለው ህንድ ላይ የነበረውትን ገጠመኝ ሁሉ አንስተው እ ጥሩ ነገር አሳይተውናል። የሚገባ ያንን ደግሞ ብንችል የምናተርፍበትና የሚጠቅመን እንጂ የተለየ እይታውኑ አግኝቸዋለሁ። እናዚህ ዚህ ጥሩ ጥሩ ሀሳቦችን ነው ያነሱበት። እውነት ለመናገር ብዙ ነገር እንማርበታለን፣ በተለይ መገናኛ ብዙሀን ላይ ያለን ጋዜጠኞችን ብዬኔ አምናለሁ። ለጊዜዎት እጅግ በጣም አመሰግናለሁ። የተከበራቸው አድማጮቻችን፣ ደንባራዎቹ መገናኛ ብዙሀን የዶክተር ጀማል ሙሐመድ መጽሐፍ ነው። የተለያዩ መጽሐፍት መደብሮች ላይ ይገኛል። አንብቡትና አትርፉበት። መጽሐፎት የትት ይገኛል? መጽሐፉ ያው አዲስ አበባ ወደ አራት መደብሮች ውስጥ ይገኛል። በተለይ ሜክሲኮ አካባቢ እና ደግሞ የጅማ ዩኒቨርሲቲ፣ ዲላ ዩኒቨርሲቲ፣ ሀዋሳ ዩኒቨርሲቲ፣ ወሎ ዩኒቨርሲቲም ወልዲያም ዩኒቨርሲቲ እንደዚሁ ይገኛል። ስልኩም ስለተቀመጠ የት አካባቢ እንደሚገኝ ለማንበብ ለፈለጉ ሰዎች መጠቆም መናገር ይቻላል። በጣም አመሰግናለሁ። ለጊዜው ተዚህ ስቱዲዮ መጥተው መጽሐፉን በተመለከተ ሀሳብ ስላጋሩ እኔም በጣም ነው የማመሰግነው።